ሐረግ ድራማ ተቀጥሏል ማለት ነው እንግዲህ። የሐረግ ድራማ ያፌት የሚፈልገውን ነገር ካላገኘው ወደኋላ አይልም ማለት ነው። ምክንያቱም ባለፈው እንግዲህ ናታንን የሆነ ሰው እንዲገድልና ና ሰውዬው አልሞተም ግን፣ እንደ ሞታ አድርጎ ለፉዬ አሳይቷታል ቪዲዮ ማለት ነው እንግዲህ። እኔ ካላገባሽ እሱ እስር ቤት ይገባል ብሏት፣ እንደዚህ እያለቀሰች እየለመነችው ነው ማለት ነው። እሱ ግን ልመና ምናምን አያውቅም እና በጣም ጨካኝና አረመኔ ስለሆነ

ምንም ነገር የፈለገውን ለሱ ካላደረገ ወደኋላ እንደማይል እንግዲህ እጥግ ድረስ እየሄደ እያሳያቸው ነው ማለት ነው። እፍዬ እንግዲህ እያለቀሰች እባክህን ናታንንና ተወኝ፣ እባክህን ተወን፣ እባክህን እያለች እየለመነችው እሱ ግን ሊረዳት አልቻለም ማለት ነው። እሷ ግን በጣም እየለመነችው ነበር። እሱ ደግሞ ፖሊስ ጣቢያ ሰዎች አሉ እየጠበቁት ነው። እሺ በይ፣ ወይም እምቢ በይ። እምቢ ካልሽ ናታን ወደ እስር ቤት ለዘላለም ይወረወራል ይገባል። ከዛ አንቺም ብቻሽን ትወኛለሽ የኔ ትወኛለሽ እያለ ብቻ የህልም ቅጀቱን እያወራት እሷ ደግሞ እባክህን እንደዚህ አታድርግ እያለች እየለመነችው ነበር። ከዛ በኋላ ያፌት እንግዲህ ዝም ብሎ ስልኩን ብድግ አድርጎ የደወል አስመስሎ ውሳኔሽን እየጠበቅኩ ነው አላት። ከዛ በኋላ ግን እሺ እሺ፣ በቃ ናታንንቶ ብላ እንግዲህ የያፌት ሚስት ልትሆን ተስማምታለች ማለት ነው። በጣም ያሳዝናል። ያፌትም እንግዲህ በደስታ ደስ እያለው ሰርጋችንን በቶሎ እናደርገዋለን፣ ይህንን ነገር ግን ናታን ማወቅ የለበትም በእጁ ሰው እንደጠፋ ሊያቅ ማወቅ የለበትም እንዳትነግረው እያላት ነው ማለት ነው። ለምንድን ነው ማወቅ የሌለበት? ማወቅ ይኖርበታል። እፍዬ ግዴታ ለናታንም ሆነ ለሁሉም መናገር ይኖርባታል። ምክንያቱም መንገድ ይፈልጋሉና እና እሱ ግን ማንም እንዲሰማ ማንም ለማንም እንዳትናገር ይብሏታል። እንግዲህ እፍየ ለማንም አትናገርም ይሆን አላውቅም። እሱን ከድራማው እናያለን። ሌላው እንግዲህ ወደ ቤት ሄዳለች ማለት ነው። ወደ ቤት ስትሄድ ገኒን አግኝታታለች። ገኔንም ስታገኛት እንግዲህ ልጅ ምን ሆነች ነው ምንድን ነው ችግሩ ብላ በድንጋጤ እያናገረቻት እያለ ፊቷ በጣም ስለተቀያየረ ደህና ነኝ ምንም አልሆንኩም ብላት እሷም ወደ ፎቅ እየሮጠች ወጥታለች ማለት ነው። ከዛም ናታን ከኋላ ገነት ሰርቷለሁ አሁን ቆሟል እያለ መጣ ማለት ነው። ከዛ በኋላ እባክህ ናታን ልጄ የሆነ ነገር ሆናለች። የማየው ነገር ፊቷ ላይ ደስ አይልም። ምን ሆናብኝ ነው? ውስጤ የሆነ ነገር የሚፈነዳ ነገር ያለ ይመስለኛል በጣም ተጨንቃለች። ፊቷ ላይ የሐዘን እንትን ብቻ ነው የሚነበበው። እባክህን ልጅ እንውጣና አናግርልኝ ምን ሆናብኝ ነው እያለች በጭንቀት እያናገረችው ነበር ማለት ነው። እንግዲህ እሱም ሄዶ እፍየን ለመናገር ሞክሮ ነበረ። እሷ ግን እታናግረው ፈቃደኛ አለችም። ስታናግረው እሱ ሲያናግራት የምትሰጠው ጀርባውን እንደሆነ ለገነት እየነገራት ነበር። እንግዲህ እፍየ ውጭ ላይ እየተንጎራደደች ገኒና ናታን ከውስጥ ሆነ እያዩት ነበረ። እባክህን ልጄ የሆነ ነገር ሆናለች፣ እባክህን አናግራት እያለችው እፉዬን፣ እንደዛሬ እንደ ዛሬ ፈርቻት አላውቅም ገኒ፣ እንዴት ብዬ እንደማናግራት አላውቅም። በጣም ነው ፊቷ የሚያስፈራው እያለ ነበረ። እነ ገነትም ደግሞ አውቃብኝ ሆን እንዴ እናትነቴን አውቃብኝ ሆን እንዴ እያለችው ነበር ማለት ነው። እሱም አይ እያለ እየተንተባተበ ነበር ማለት ነው። ከዛ ግን እንግዲህ የሚሆነውን ሁሉ አብረን እናያለን ማለት ነው። እውነት እፉዬ ማን ነው የናታንን ጥላ ያፌትንት ታገባ ይሆን? በጣም ያሳዝናል። ለነገሩ ያፌት የሚፈልገውን ነገር ካላገኘ ወደኋላ አይልም ማለት ነው። እንግዲህ እፍየ በጣም ታሳዝናለች። በጣም በጭንቀት ላይ ነው ያለችው። ምክንያቱም ናታንና እፍየ በጣም ነው የሚዋደዱት። የሚለያዩ ሰዎች አይደሉም። በዚህ ጋር ደግሞ ሉሪት እንግዲህ እንዴት እንዴት ነው የሚያረግሽ፣ ምንም ነገር ስለምሰራውም ሆነ ስለስራችን ምንም ነገር አላሳውቅሽም እያለች እየዛተች ነበር ማለት ነው። በዚህ ጋር ደግሞ ቢኒያምና እጽዬ እንግዲህ የራሳቸውን ሕይወት እንትን እያሉ ነው ማለት ነው። እየተጫዋወቱ ነው፣ የራሳቸውን ህይወት እየኖሩ ነው። መንገድ ላይ እየሄዱ እያለ የዳግም ጓደኛ ግቷቸው እንግዲህ እጽዬን በጣም ታምራያለች ብሎ እጇን ሲስማት ቢኒያም ፊት ላይ እየታየው በጣም የሚያናድድ ስሜት ነበር ማለት ነው። በጣም ተናዷል እንግዲህ ቢኒያም ማለት ነው። ምክንያቱም የዳግም ጓደኛ እፍ ማናት እጽን እጇን ይዞ እየሰማት ነበር ማለት ነው። ናታን እንግዲህ እየፈራ እየቸረ በድጋሚ ላናግራት ብሎ ወደ እፍየ ሄዶ ነበረ። እንግዲህ እፍየን አንድ እኮ ስታዝኝም ስታስቤ ስተክዥ ሁሉ ነገር ስትሆኝ የምትሆኚው ስሜት ሁላ እኔንም ይሰማኛል እና እኔ ሁሉንም ናቀር ነገር አውቃለሁ። እባክሽ ነገር የኔ ጨረቃ እያላት ነበር ማለት ነው። እንግዲህ እፍየም ከኔ ምንድን ነው የምትፈልገው ተወኝ አልኩህ አይደል? ብቻዬን መሆን እፈልጋለሁ አልኩ አይደል? ብላ ጮኸበታለች ማለት ነው። ናታንም ደንግጦ እንግዲህ እሽ ብሎ ወደኋላ ዞር ሲል እሷ ወደፊት ተራምዳ በጣም አለቀሰች። አፏን አፍና በጣም እያለቀሰች ነበረ። ከዛም እሱም እንግዲህ ለገነት ዞር ብሎ እንዳልሆነለት በአይኑ ነገር አደረጋትና ከአጠገቧ ዘወራ ለማለት ነው እንግዲህ። ከፉየም አንቀሳስ ጨርስ ወደ ክፍሏ ስትገባ ናታን ማነው ያፌት ስልክ እየደወለ ነበር። ከዛም ይሄ ውሻ ደግሞ ምን ፈልጎ ነው ብላ ስልኩን አንስታ፣ ከዛ የኔ ቆንጆ የኔ ፍቅር እንዴት አመሸሽ እያላት ነበር። እሷም ምን ፈልገህ ነው ደግሞ በዚህ ሰዓት የደወልከው? እኔማ የኔ የወደፊት ሚስት የምትሆነውን እንዴት እንደሆነችና ደናደሪ ብያት እንደተኛ ነው ፈልጌ ነው ይላታል ማለት ነው። እሷም መጣደፍ አስፈለገ ምናምን ስትለው፣ ለቬሎ ምናምን አታስቢ፣ እኔ ቬሎውን መርጬ ቤትሽ ድረስ እልክልሻለሁ እያላት እንግዲህ እሷም በድንጋጤ አልጋው ላይ ቆጭ ብላ ለምንድን ነው መጣደፍ የፈለግከው? መጠናናት እኮ አለብን ምናምን እያለችው ከዛሱ መጠናናት ናቸው እያለ እየሳቀ ከዛ በኋላ ተጋብተን መጠናናት እንችላለን ነው። እንደባለፈው ቪዲዮ ቀርጸሽ ለፖሊሶቹ ለመስጠት ፈልገሽ ነው እያላት ነበረ። ከዛም መለስ አድርጎ እኔ ብታሰርም ለአንድ ሳምንት ነው እወጣለሁ። አለዛም ደግሞ ወደ ውጪ መሄድ እችላለሁ እያላት እሷን በጣም ደንግጣ ለምን እንደዚህ ታደርጋለህ ግን ናታንን ለመበቀል ነው አደል እንደዚህ የምታደርገው ስትለው፣ አይ አደለም እኔ ስለምወድሽ እና ስለማፈቅርሽ ነው፣ በዛውም በአንድ ድንጋይ ሁለት ወፍ በሚለው ናታንንም ለማናደድ ነው እያለም እንግዲህ በጣም እያለቀሰች ና አፉዬ በጣም ጭንቀት ላይ ና በጣም እንትን ላይ ነው ያለችው ማለት ነው። ያፌት እንግዲህ የሚፈልገውን ነገር ካላገኘ ወደኋላይንም ማለት ነው ከዛም እንግዲህ ስልኩን እያወራች እያለ ጽዬ መታ። እባክሽን ምን ሆነች ነው ከማጋኑ የምታወሪው? እያለቻት የስራ ስልክ ነው አለቻት። እፉዬ እኔ ግን ፊትሽ ላይ የማየው ነገር ጥሩ አይደለም። አሳዘንኩሽ ወይስ ምን ሆነች ነው? እኔኮ አንዳንዴ የምናገረውን አላውቅም፣ እረሳለሁ እያለች እንደዛ እያለች እንግዲህ እጽዬም ለእፉዬ እንትን እያለቻት ነበር። እፉዬ መለስ አድርጋ አንቺ ምንም ነገር ብትይኝ አልቀየምሽም ልቀየምሽም አልችልም። አንቺ ደግሞ ምንም አላደረግሽኝም እያለቻት ነበር ማለት ነው። እንግዲህ ቀጣዩን ድራማ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላማችሁ ብዝት ይበል። የናታንና የእፉዬ መጨረሻ ይናፍቀኛል። ባይ ባይ